በሳምንት አንድ ሴት ለማናውቀው አምላክ ለእምነታችን ስንል ማተባችንን አንበጥስም አንገታችን ቢበጠስ ይሻላል ብለው እንደተደረሰበት ሲያቅ ያንን ወንጀል ወደ እናቱ ወደ ወላጅ እናቱ ሊያውም ምንም በማያውቁት እናቱ ላይ ለመላከቅ ሞክሮ ነበረ፣ ግን ማንም አያድናትም። ዝም በይ፣ አምላክ ይቆጣል እየሳቅ ሽሙች ትባላለች የሴቶች ጥቃት ከምቸው ጊዜ በላይ ጨምሯል የሚሞቱ ሴቶች ቁጥር በርክቷል ምሳ ሰዓት ላይ ምሳችንን ተቀብለን ዶር አስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው መሀላችን ላይ አሽቃባጭ የሆነ ወይ እምነቱን በደንብ አጥብቀው ያልያዙ ወይ ደግሞ ሚናቸውን ያለዩ አሽቃባጮች አሉ። እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች ዛሬም ተገናኝተናል። በእግዚአብሔር መልካም ፍቃድ ለዛሬም የተለያዩ መረጃዎችን ይዤ ወደ እናንተ እቀርብ ያለው እስከ መረጃዎቹ ፍጻሜ አብራችሁኝ ትቆዩ ዘንድ የምጠይቀው እንደተለመደው በታላቅ አክብሮት ነው። ቻናሉ ብዙዎች ዘንድ ይደርስ ዘንድ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ላይክ እና ሼር ማድረጉም ይጥቅመኛል፣ እና ያንን ማድረግ እንዳትዘነጉ ማስታወስ እፈልጋለሁ። እንግዲህ ወደ መጀመሪያው መራ ግብሬ ሲሄድ የማገኘው የሚከተለውን መረጃ ነው። እንግዲህ የዩቲዩብ ፖሊሲ ከቀን ወደ ቀን ስለሚቀያየር አይታወቅም። አንዳንድ ጊዜ ቪዲዮዎችን ሁሉ ማውረድ ጀምረዋል፣ እና ምስሉም አላሳያችሁም። ምስልም ነበረው፣ በጣም የሚገርም አይነት ምስል። ያንን ምስል አላሳያችሁም። ድምፁን ብቻ ነው የማሰማቸው እና ምንድነው የሚለው? በሳምንት አንዴ በሳምንት አንዴ አንዲት ሴት አንዲት ሴት ለመስዋዕትነት እናቀርባለን የሚል መረጃ ነው የወጣው። በጣም የሚገርም ነው ግና፣ ድምፁን ስሙት። በሳምንት አንድ ሴት ለመስዋዕትነት እናቀርባለን። እኔ በጣም ገርሞኛል። እስኪ አብረን እንስማ። በሳምንት አንድ ሴት ለማናውቀው አምላክ እንደ ቀልድ ዓይናችን እያየ ከሦስትና አራት ሺህ ዓመታት በፊት ወደ ነበረው የማያ ዘመን ክፉ አምልኮ ተመልሰናል። በዚያ ዘመን አንዲት ሴት ትመረጥና ራሷን መከላከል በማትችልበት ሁኔታ እጇ ተጠፍሮ መሰዊያው ላይ ትቀመጣለች። ትፈራለች፣ አድኑኝ ትላለች፣ ትንቀጠቀጣለች ወላጆቿን ዘመዶቿን ያደገችበትን ሕዝቧን እነዛን ፈርጣማ ወታደሮች ትማጸናለች። ግን ማንም አያደናትም! ዝም በይ አምላክ ይቆጣል እየሳቅሽሙች ትባላለች። የአምልኮ ስርዓቱን አትረብሽ ትባላለች። በለመዳ አጋፋሪ ደም ስሯን በሹል ብረት ትወጋና ደሟ ተንጠፍጥፎ እስኪያልቅ መሰዊያው ላይ ይፈሳል። በስቃይ ስትወራጭ ቤተሰብ ወዳይ ዘመድ ያለቅሳል። ስለዚህ ይሄ ትክክል እንግዲህ በየጊዜው ሴቶች ይሞታሉ። ሴቶች እጅግ በጣም ዘግና የሆነ መንገድ ይገደላሉ። ያንን ከሦስት ሺህ እና ከአራት ሺህ ዓመት በፊት ከነበረው የማያ አምልኮት ጋር ለማያያዝ ነው ወንድማችን ጥረት ያደረገው። አይስኬድም አንለም። ይሄ ሪቹራል ስለሆነ፣ ይሄ አምልኮ ስለሆነ፣ ያ አምልኮ ግን እንደ ጥላ ተከትሎን ዛሬ ድረስ ደርሷል። ከቅርብ ጊዜ ወዲህ እንኳን የሞቱ ሴቶቻችንን እያነሳን መነጋገር እንችላለን፣ እና ተራ ግድያ ሊመስለን ይችላል። አይደለም። የሴቶች ጥቃት ከምቸም ጊዜ በላይ ጨምሯል። የሚሞቱ ሴቶች ቁጥር በርክቷል። እና ይሄ አሁን ለአንዳንዶች ላይዋጥላቸው ይችላል። ይሄ ወንድማችን ግን ሊያሳየን የፈለገው ነገርኳችሁ ከማያ አምልከው ጋር የዛሬ ሶስትና አራት ሺህ ዓመታት በፊት ጀምሮ ይደረግ ከነበረው አምልኮ ጋር አያይዘው ነው የነገረንና፣ የሆነ ቦታ ላይ የሴቶች ጥቃት መቆም አለበት፣ የሆነ ቦታ ላይ የሴቶች ጥቃትን ተከትሎ የሚመጣው ግድያና የደም ግብር የሆነ ቦታ ላይ መቆም መቻል አለበት። አጠቃላይ መልእክቱ ምን ይመስላል የሚለውን ግን አብረን እንስማዋል። ሰብአዊነት የተሰማው ሲቃይ ይዘዋል። በተቃራኒው አንዳንዱ ልትሰዋለት አምላክ ጥብቅና ይቆምና ሁሉም ዝም እንዲል ያዛል። ሌሎች እልልታና ውዳሴ ያቀርባሉ። ሲቆይ እምባውም ዕልልታውም አምልኮውም ያልቅና ህዝቡ ይበተናል። ቀጣይ መሥዋዕት ማናት? የእልል ባይዋ ወይም የአልቃሹ ወይም ደግሞ የሚሰዋለት አምላክ አገልጋይ ሴት ልጅ ልትሆን ትችላለች። ግን የመሠዊያው ቀን እስኪቃረብ ሁሉም ረስቶት ሲስቅ፣ ሲጫወት፣ ሲሰራ፣ ሲዘፍን ይከርማል። መሥዋዕቱ የሚቀርብበት ምክንያት ብዙ ነው። ዝናብ ከጠፋ አንዲት ሴት ትሰዋለች። ጦርነት ከመጣ አምላካቸው ድል እንዲሰጣቸው ሌላ ሴት፣ ንጉሱ ወይም የንጉሱ ወንድ ልጅ ከታመመ እንዲድን ሌላ ሴት ትገደላለች። ይኸው በዚህ አመት እኛም እንደ አገር በአማካኝ በሳምንት አንድ ሴት ለማናውቀው አምላክ በማይታወቁ አካላት አጋፋሪነት ገብረናል። ተመልሳችሁ ቁጠሩ። በሳምንት አንድ ሴት ተደብድባለች ተጠልፋለች ተደፍራለች አሊያም ተገድላለች ጩኸትና የሶሻል ሚዲያ ሙሾችንም የአምልኮ አካል ከሆነ ቆየ አናውቅም ነገ የማንኛችን ልጅ እህት እናት መሰዊያው ላይ እንደምትቀመጥ መስዋዕቱ ወንድም ሊሆን ይችላል ደም ፆታ የለውም በደል ጠንካራ መከታ የሚሆን ማኅበረሰብ እስካልተፈጠረ ድረስ ደካሞች ላይ ሰይፏን እየመዘዘች ትቀጥላለች ከድርጊት የተለየ ለቅሶ የሚሆን ከንፈር መምጠጥ አምልኮውን ከማድመቅ ያለፈ ሚና አይኖረውም። የገነባ ነው። መሰዊያው ካልፈረሰ፣ ቀስ በቀስ ሰብአዊነት ይፈርሳል። ጸሐፊ፣ አሌክስ አብርሃም፣ ተራኪ፣ ኪዳ የገጠር ልጅ ቅዱስ። እንግዲህ ይህንን ሁሉ ነገር አልፈን ነው ዛሬ ላይ የደረስ ነው ታሪኩ የተፈጸመው እና በይ ታሪክ ይፈጸም የነበረው ከመቼ ጊዜ ጀምሮ እንደነበረ እዚህም ላይ ተጠቅሷል። ያው ነገር ያቸዋለው ከሶስትና ከአራት ሺህ ዓመት በፊት ነው። እና ከዛ ጊዜ ጀምሮ እንግዲህ እስከዛሬ ድረስ ብዙ ነገሮች ሆነዋል አልፈዋል። አሁንም ግን ዘመናዊ ዘመን ላይ ደርሰናል ብለን የምንናገር ቢሆንም ቅርጹንና ይዘቱን ቀይሮ የሴቶች ግብር መሆን አልቀረም። እና ያንን ለማስታወስ ነው ስለዚህ የሆነ ቦታ ላይ የሴቶች ጥቃት መቆም አለበት የሚለውን ነገር እግረ መንገድ ማንሳት እንፈልጋለን። በቀጣይነት እንድንመለከተው የፈለግኩት መረጃ ይሄ ነው። በጣም አሳዛኝ ነው። በተለይ የኦርቶዶክስ ተዋህዶ እምነት ተከታዮች ይህንን መረጃ እንደ ዘበት ልንመለከተው አይገባል በደንብ በደንብ አጢነን ልንመለከተው ይገባል። እንግዲህ ለአንዳንዱ ወይ ደግሞ ለሌላ የእምነት ተከታዮች እስፔሻሊ ደግሞ ለእስልምና እምነት ተከታዮች የተፈቀደው ነገር ለኦርቶዶክስ ተዋህዶ እምነት ተከታዮች እየተፈቀደ አይደለም። ማተብ ተከልክሏል። ነጠላ ተከልክሏል። ጾም ተከልክሏል። ይህንን የከለከሉት ዩኒቨርሲቲዎች ናቸው፣ ዩኒቨርሲቲዎች ናቸው። ለምንድን ነው በተለይ የኦርቶዶክስ ተዋህዶ እምነት ተከታዮች ላይ ብቻ ትኩረት አድርገው እንደ አይነት ማዕቀብ ያደረጉት? ይሄ በደንብ ሊመለስ የሚገባው ነው። ሁሉም እምነት እኩል ነፃነት አለው። አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። እስከዛሬም ተከባብሮ እንደመጣው ማለት ነው። አሁን ግን በዩኒቨርሲቲዎች ብቻ ሳይሆን በተለያዩ ቦታዎች ላይ የምንመለከተው ነገር በአንድነት ላይ እስፔሻሊ ደግሞ ክርስትና ተዋህዶ ላይ ትኩረት ኢላማ ያደረጉ ክስተቶችን እየተመለከትን ነው። እና ትክክል አይደለም፣ ትክክል አይደለም ብቻም አይደለም። በጋራ የእምኖ ተከታዮች ወተ ልንቃወም ይገባል። እና ዩኒቨርሲቲዎች በሰውነት ውስጥ ምን ጣልቃ አስገባቸው? መብትም የላቸውም ጣልቃ የመግባት መብት ማለት ነው። የአንዱን እምነት ስርዓት እያከበሩ የሌላውን ስርዓት መጣስ አግባብነት የለውም ስለዚህ ይሄ የሚያሳየው ምንድነው በዩኒቨርሲቲዎች ውስጥ ያለውን አድሎ ነው በዩኒቨርሲቲ ውስጥ ያለውን አድሎ ነው እና አጠቃላይ ሁኔታው ምን ይመስላል ምንድነው የተከሰተው የሚለውን ነገር አብረን ተከታትለን እንመለስ ማህተብ እየከለከሉ ነው አሁን ዩኒቨርሲቲዎች ነጠላ መልበስ እየከለከሉ ነው አሁን ዩኒቨርሲቲዎች መጾም እየከለከሉ ነው ለእስላም የፈቀዱትን ለኦርቶዶክሳውያኑ ከልክለዋል። ጊዜው ነው ዘመኑ ነው። ይሄንን የኔን ጩኸት እንትና ላይ ሰምቼው እሱን አሰምቻችሁ እንጨርሳለን እንጨርሳለን። ኦርቶዶክሳውያን፣ እችን ስሟት። ማህበረ ቅዱሳን ሚዲያ ላይ ነው ያየሁት። ሪፖርት ነው አዳምጡት። እንግዲህ ሶርሱ ሚዲያ እንደሆነ ነው። መምህር ዘመርኩን የተናገረው ምንድን ነው የተከሰተው የሚለውን ጉዳዩን ከሚያውቁ የቅርብ ምንጮች አንድ በት ነሱ የሰዓት ጉዳይ ነው። በዚህ በአብይ ጾም ምግብ የሚመገቡት ዘጠኝ ሰዓት ላይ ነው። ስለዚህ ቅዳሴ ሲያልቅ ገብተን ምሳችንን እንድንበላ ይፈቀድልን የሚል ነው። የዩኒቨርሲቲ አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ መበሉበት ካፌው መክፈት አንችልም የሚል መልስ ሰጥቷል። አይ እሺ ይሄ መሆን ካልቻለ ምሳ ሰዓት ላይ ምሳችንን ተቀብለን ዶር ማስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት። እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው። ምናልባት ከእሱ ጋር የተያያዘውን ጉዳይ ያው ፕሬዚዳንቱ ያነሱት ነገር አለ። ምን ያክል ያስኬዳል አያስኬድም የሚለውን ጉዳይ እርስዎ ያዩቷል ብዬ አስባለሁ። ሌላው የነጠላ ጉዳይ ነው የተነሳው። ነጠላ ግቢ ውስጥ ማድረግ አይቻልም በፌስታል ይዞ ወደ ቤተ ክርስቲያን ሄዶ መመለስ እንደሚቻል ነው እየተነገረው። ምናልባት ዩኒቨርሲቲው ላይ ተመሳሳይ የሆነ እንደው በተለይ የሃይማኖት መቻቻል እኩልነት ተግባራዊ ይደረጋል የሚለውን ተግባራዊ ይደረጋሉ የሚለውን ነገር ለመፈተሽ ሙከራ አድርገን ነበር። የተማሪዎች ፕሬዚዳንት እንደዚሁ ምክትል ፕሬዚዳንቱ ጋር ዛ ደግሞ እንግዲህ ስማቸውን መግለጽ ያልፈለጉ ተማሪዎች ጋር ስልክ ደውዬ ነበር፣ መረጃዎችን ለማጣራት ሞክሬ ነበር። ጉዳዩ የዚህ የነጠላ መልበስ ያለመልበስ ጉዳይ አይደለም፣ ከዛ ከፍ ያለ ነው እና ዩኒቨርሲቲ ውስጥ የሚስተናገዱ እንግዲህ የተለያዩ ሃይማኖት ያላቸው ተማሪዎች እንደሆኑ ይታወቃል ምናልባት ዩኒቨርሲቲ የሚሰራው ስራ ግን በዚህ ሰዓት ላይ አግባብነት የሌለው ነው መረጃዎች እንደደረሱም ከሆነ ቀሲስ አሁን ላይ የእስልምና እምነት ተከታዮች እንግዲህ ጾም ላይ እንደሆኑ ይታወቃል የእነሱ ሰዓት ሲደርስ ለአፍጥር የሚሆን ሾርባና ዳቦ ማውጣት ይችላሉ በካፌ ለኦርቶዶክሳውያን ሲሆን ግን ያ ክልክል ነው። ምናልባት ጠዋት ላይ የሚወስዱትን ዳቦም ያው የእኛ ጾም እንደሚታወቀው ለነዳያንም መስጠት እንችላለን በጀታችን እስከሆነ ድረስ ነው የሚሉት ተማሪዎች። እሱም አይቻልም የሚል ህግ ነው ያወጡባቸው ማለት ነው። ምናልባት ህጉ መውጣቱ ለአንዱ አስገዳጅ የሚሆንበት ለአንዱ ደግሞ ፍሌክሰብል ሆኖ ስራዎች የሚሰራበት ነገር እንዳለ ተመልክተናል ዩኒቨርስቲው ላይ። ምናልባት እኔ ቀሲስ፣ ይሄ የነጠላ መከልከልን ጉዳይ እንደ ቀልድ የምናየው አይደለም። ብዙ ኦርቶዶክስ አሁን ይህንን ጉዳይ ስናነሳ ምን ችግር አለው ታዲያ በቃ ከምንከራከር ከሌላ ቤተ እምነት ተማሪዎች ጋር እኩል ለመኖርም ነጠላውን በላስቲክ ይዘን ወተን ውጭ ለብሰን መሄድ ስንመለስ በር ላይ ጠቅልላል መግባት የሚሉ ጥያቄዎች የሚያነሱ ሰዎች አሉ። ምናልባት ጉዳዩም ከዛ ዘለል ብሎ ደግሞ እንትን ማስተዋል ያስፈልጋል ብዬ አስባለሁ። እንደሚታወቀው በተለይ በዚህ በግቢ ጉባኤም ትምህርታቸውን የሚከታተሉ ብዙ በቤተ ክርስቲያን ውስጥ በብዙ እውቀት ያለፉ ልጆች ለስጋው ደግሞ የሚበቁ አሉ። እንግዲህ ለስጋው ደግሞ የሚበቁበት ሁኔታ ደግሞ ካለባበስ ጀምሮ የራሱ የሆነ ስርዓት አለው። ስለዚህ ነጭ ልብሶ ግቢ ውስጥ መግባት አይቻልም ማለት ነው። በቃ ነጠላ ብቻም ሳይሆን ነጭ ልብስ መልበስም ስለተከለከለ እንግዲህ ስጋ ወደሙ የተቀበሉ ልጆች ግቢ ከግቢ ውጭ ሆነው ለመስተናገድ ይገደዳሉ ማለት ነው። ስለዚህ ምን እያደረጉ ነው? ምን አይነት ልምምድ እያለማመዷቸው ነው ማለት ነው? ከስጋ ወደሙ እንዲርቁ ተማሪዎችን የማድረግ ስራ ይሰራል። ከዛ በተጨማሪ የዚህ የሰዓት ጉዳይ ሲነሳ፣ ቀሲስ ልጆቹ ከዚህ በፊት ለተሰንበትን የእሁድንም ማለት ነው ቅዳሴ ሲሄዱ የጠዋት ካፌ ምግብ ስለሚያመልጣቸው እሱንም ሰዓት ማሻሻያ እንዲደረግ ጥያቄ ጠይቀው ነበር። እሱም አይቻልም ነው የተባለው። በተመሳሳይ የእስልምና እምነት ተከታዮች ላነሱት ጥያቄ ግን የሶላት ሰዓት ባለበት ሰዓት ሰላሳ ደቂቃ ጭማሪ ተደርጎ እዚህ ዩኒቨርሲቲ ውስጥ ነው የነበረ ጉዳይ። እስከ ሰባት ሰዓት ከሰላሳ እንዲከናወን ተፈቅዶላቸዋል ማለት ነው። ስለዚህ ተማሪዎቹ ይህ እየተደረገላቸው ስላልሆነ ጉዳዩን ከፍ አድርገው እንግዲህ በዚህ አመት በተለይ አብይ ጾም ላይ ውይይት እናደርጋለን እያሉ በየአመቱ እንደተለመደ ነው። ቀሲስ ምናልባት የሀገር ሽማግሌዎች አባገዳዎች፣ የሃይማኖት አባቶች የሀገረ ስብከቱ ሊቃነ ጳጳሳቱ ሁላ ሳይቀሩ ተጨምረው አናግሯቸዋል። ከዚህ በፊት ውይይት ተደርጓል። ውይይት ሲደረግ በቃ በሰከነ መልክ ነው ውይይት የተደረገው። ጉዳዩ መፍትሄ ይፈልጋል። መፍትሄ እየሰጠ እናልፋለን ነው የሚሉት። ግን የተለመደው ጉዳይ ይቺ ፆም እስክታልፍ ተማሪው ዝም እስኪል ድረስ እንደሰማችሁት ነው። እንግዲህ የትኛውም ሀይል ዩኒቨርሲቲዎችን ጨምሮ እጃቸውን ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ላይ እንዲያነሱን ጠይቃለን። እንደ እምነት ተከታይነታችን እንደ አማኝነታችን ማለት ነው። ምክንያቱም ማንም በማንም ሃይማኖት ውስጥ አልቃ የመግባት መብት የለውም ህገ መንግስቱም አይፈቅድለትም። ነገር ግን ህገ መንግስትን ጥሰው ነው እንግዲህ በእንደዚህ አይነት ሁኔታ እንደሰማችሁት ልጆቹ ዘጠኝ ሰዓት ላይ የጾም ጊዜ ስለሆነ ዘጠኝ ሰዓት ላይ እንዲናደርግ በሚሉበት ሰዓት ላይ የተከለከሉት እና በድጋሚ እጃችሁን አንሱ ማለት እንፈልጋለን። በቀጣይነት የምንመለከተው የሚከተለውን ቪዲዮ ነው። ይሄም እንግዲህ በጣም የሚገርም ቪዲዮ ነው። እዚህ ላይ ግን አንዳንድ ጊዜ ማህላችን ላይ አሽቃባጭ የሆኑ ወይ እምነቱን በደንብ አጥብቀው ያልያዙ ወይ ደግሞ ሚናቸውን ያለዩ አሽቃባጮች አሉ። ያንን ያለ ምክንያት አላልኩትም። እዚህ ላይ አንድ ጽሁፍ አገኘው። አንድ ጽሁፍ በጣም የሚያናድር ጽሁፍ ማለት ነው። ምንድነው የሚለው? የሆነች ልጅ አለች መንገድ ላይ መስቀል ያደረጉ እህቶችን እያስቆመች ሂጃብ ታለብሳለች። የእኛ እህቶችም እሺ ብለው ለዚህ መጃጃል ትብብር ያደርጋሉ። መቼም ክርስትናው ላይ በዚህም በዚያም የሚደረገው ዘመቻ ቀላል አይደለም። ከዚያ ያንን ፎቶ ሁሉም ሙስሊሞች ይቀባበሉታል። በዚህ አለባበስሽ ያምራል፣ ወላሂ፣ ሙስሊም ሁኚ ምናምን አድናቆት ይጎርፋል። እስኪ አንዷን ሙስሊም ሴት አስቁመሽ ይህ መስቀል ያምራል፣ ልሰርልሽ በያት መርሷ ምን እንደሚሆን ለአንቺ ልቶ ይልና እህቴ ቤተክርስቲያን ያልጠፈ ነገጅሽ ነፃነትሽንና ለጤናሽን ብላ ነው እንጂ በአግባቡ እንዳትለብሺ የከለከለች ነገር የለም፣ ይልና መምህር ዘላለም ሀሳቤ ይላል። እንግዲህ የጽሁፉ ጸሐፊ እሳቸው ይመስሉኛል፣ ከስም መምህር ዘላለም ሀሳቤ ነው የሚለው። ዞሮ ዞሮ ይሄ ነገር እየተደረገ ከሆነ አሽቃባጭ የሆናችሁ የተዋህዶ እምነት ተከታዮች እረፉ። እረፉ በእምነት ቀልድ ስለሌለ ማለት ነው በየቲክቶክ ላይ እንደምትለጥፉት የዘመን ፌዝ አይደለም እምነት በብዙ መስዋዕትነት ውስጥ አልፎ ዛሬ የደረሰበት ደረጃ ላይ የደረሰ ነው በተለይ የኦርቶዶክስ ተዋህዶ እምነትን መሰረቱን ወደ ኋላ የምትመለከቱ ከሆነ በምን ላይ እንደቆመም ታውቃላችሁ በክርስቶስ መሰረት በክርስቶስ ደም ላይ ነው ስለዚህ በዛ ላይ ማላገጥ አይቻልም በዛ ላይ ማላገጥ አይቻልም የጽሑፉ ጸሐፊ ያሉት ነገር አለ አንዲቷን ሙስሊም ጠርተሽ መስቀሉ ያምራ ልሰርልሽ ብትያት በእርሱ ላንችተዋለው ነው፣ እንኳን ልትልሽ ልትጣላሽ ትችላለች። ስለዚህ አንቺ ማሽቃበት ምንድን ነው? እምነትሽ የማይፈቅድልሽም የሰው እምነት ላይ ተንጠልጥልሽ ሂጃብ ለብሶ እዩኝ ማለት ለምን አስፈለገ? ሊቢያ ላይ የታረዱትን ኦርቶዶክሳውያን ወንድሞቻችንን እናስታውሳለን። ማተባችንን ከምንበጥስ አንገታችን ቢበጠስ ይሻላል ብለው ነው መስዋዕትነት የከፈሉት። ስለዚህ እንደዚህ አይነት አሽቃባጭነት የእነሱን ሰማዕትነት ዋጋ መንሳት ነው። በዚህ ደግሞ ማንም አይደራደርም። ስለዚህ እንደዚህ የምታሽቃብጡ ወይ ደግሞ ነገሮችን አቻችለን እንሄዳለን የምትሉ ሰዎች ረፉ፣ ከድርጊታቸው ተቆጠሩ። ምክንያቱም በእምነት ኮምፕሮማይዝ ማደርግ እንትን ማድረግ አይቻልም፣ አይፈቀድም። ምክንያቱም ሌሎቹ ስራቸው ውስጥ ለውስጥ እየሰሩ ነው የጥቃት ኢላማ አድርገው ማለት ነው ተዋህደው። ስለዚህ በእንደዚህ አይነት ሁኔታ እንደዚህ ማሽቃበጥ ከነሱ ጋር ተባባሪ መሆን ነው። ስለዚህ ሚናችሁን ለዩ፣ ሚናችሁን ለዩ እና ሌሎች መስዋዕትነት የከፈሉበት እምነት ላይ መሳለቅ አንደኛ የእምነቱን ተከታዮች መናቅ ነው፣ ሁለተኛ ደግሞ ቅድም እንዳልኩት በየበረሃው ለእምነታችን ስንል ማተባችንን አንበጥስ ማንገታችን ቢበጠስ ይሻላል ብለው የህይወት መስዋዕትነት የከፈሉ ወንድሞቻችንን ሰማዕትነት ዋጋ መንሳት ነው እና ይሄ ዋጋ ያስከፍላል። ይሄ ዋጋ ያስከፍላል እና አሽቃባጮች እረፉ። ይሄ እምነት ነው። በእምነት ላይ ማንም ነው በሌላ ነገር ላይ ምናልባት መደራደር ይቻል ይሆናል። በሌላ ነገር ላይ መቻቻል ሊኖር ይችላል። በእምነት ላይ ግን አይቻልም። በእምነት ላይ አይቻልም። ስለዚህ እነሱ ሲሪየስሊ እምነታቸውን አጥብቀው ሌሎችን ለመሳብ የሰሞኑን እንኳን ውዝግብ እና ክርክር እየተመለከትን አይደል? እንደ እምነታችንን ይበልጣል፣ ወይም ደግሞ እኛ እንናገራለን እናንተ የመናገር መብት የላችሁም እየተባለ ያለውን ነገር እያየን አለ። በዚህ ላይ እንደዚህ አይነት ማሽቃበጥ ምን ያደረግ አስፈላጊነቱ ለምንድን ነው? ስለዚህ እንደዚህ አይነት አሽቃባጮች ከድርጊታችሁ ተቆጠሩ ለማለት ነው። በመጨረሻ የምንመለከተው እጅግ በጣም አሳዛኝ የሆነ መረጃ ነው። ይሄም እንግዲህ ምን አይነት ዘመን ላይ ደረስን። የዘመኑ መጨረሻ ከዚህም የበለጠ ክፋቶችን እንደሚያሳየን ይታመናል፣ ይጠበቃል። ይሄ መጽሐፍ ቅዱስም ላይ የሰፈረ እውነት ስለሆነ ማለት ነው እና እንግዲህ የድሬዳዋ ነዋሪ ነው። አባቴ ከዘመኑ ጋር የሚሄድ የቢዝነስ ፕሮፖዛል ወይም ደግሞ የቢዝነስ ሀሳብ የለውም በሚል ወላጅ አባቱን የገደለ ልጅ ታሪክ ነው። በጣም የሚገርም ነው። ከሱ ይብስ ደግሞ የጓደኛውን ተባባሪነት። ሰው ዛሬ ለስራ እንተባበር ማለት ትቶ አባቱን ለማስገደል፣ እናቱን ለማስገደል፣ ወንድሙን ለማስገደል፣ እህቱን ለማስገደል የጓደኛውን ተባባሪነት ይጠይቃል። በጣም በጣም አሳዛኝ ዘመን ላይ ነው የደረስነው እና አባቴ እንደዚህ አይነት ሀሳብ ስለሌለው በሚል ጓደኛውን ያማክራል። ከጓደኛው ጋር ተመካከረው ጓደኛውም በሀሳቡ ስለተስማማ አባትየው በተኙበት ኢንሱሊን ኦቨርዶዝ ኢንሱሊን ሊወጋቸው ሲታገሉ አልቻሉም። በኋላ ግን አፍነው ነው የገደሏቸው። ያንን ወንጀል ለመደበቅ ብዙ ርቀት ተካሄዶ ነበር። ግን ፖሊስ ባደረገው ብርቱ ክትትል የወንጀሉን ፈጻሚ ደርሶበታል። ስለዚህ ልጅ ነው አባቱን የገደለው፣ አጠቃላይ ሁኔታው ምን ይመስላል የሚለውን ከዘገባው አብረን ተከታትለን የምንመለስ በድሬዳዋ ወላጅ አባቱን በመግደል የተጠረጠረው ግለሰብ በቁጥጥር ስር ውሎ ክስ የተመሰረተበት መሆኑን ፖሊስ አስታወቀም። ወንጀሉን ለመደበቅ በርካታ ዘዴዎችን ሲጠቀም የቆየው ግለሰቡ አባቴ ለዘመኑ የሚመጥን የቢዝነስ ሐሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን ለፖሊስ በሰጠው ቃል መግለጹ ተሰምቷል። ተጨማሪ አለን። ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል። የአባቱ የቢዝነስ ሐሳብ ከዘመኑ ጋር የማይሄድ ስለሆነ ሊወገድ ይገባል የሚል እኩይ ዓላማ ይዞ ጓደኛውን ያማክራል። ይህንን ከሞራል የወጣ የሰብአዊ ድርጊቱን ለመፈጸም የተለያዩ መረጃዎችን ያፈላልጋል። አባቴ የቢዝነስ አካሄዱ ኦልድ ነው ማለት አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሐሳብ ያነሳና ጓደኛውን ያማክራል። ስለዚህ ጓደኛው ትንሽ ሪዚስት ማድረግ ሲሆን እኔ ነኝ የምፈጽመው አንተ መተባበር ብቻ ነው እኔ ነኝ በቃ ሁሉ ነገር ጎግል ያደርጋል ምን ጎግል ያደርጋል ኢንሱሊን ኢንሱሊን ኦቨርዶዝ ሲሰጥ ምንድን ነው የሚያመጣው ውጤት የሚል በሞባይሉ ጉግል አድርገዋል ያን ብሬን ዳመጅ ያደርጋል ኦቨርዶዝ ከተወሰደ ስለዚህ አንኮንሽየንስ እናደርገውና ሆስፒታል ከገባ በኋላ ሆስፒታል ሰው ፈልጌ እንዲያስወግዱት ያደርጋለሁ የሚል ዝግጅት ነበረው። ከወር በፊት ለግድያ ወንጀሉ የሚሆኑ የተለያዩ ቁሳቁሶችን ይሰበስብና ወላጅ አባቱ ወደ ተኛበት መኝታ ክፍል ከጓደኛው ጋር ያመራሉ። በዚህ ሂደት መድኃኒቱን ለመውጋት ሲዘገጃጁ አባትየው ከተኛበት ይነቃል፣ ግብግብ ይጀመራል፣ ይላል የፖሊስ የምርመራ መዝገብ። በኋላ በኩል ጭንቅላቱን ይደበድቡና አፍነው ይገድሉታል። ቁልፍ ስላለው ቀጥታ እሱ ይመጣል፣ ቁልፉን ከፍቶ ይገባል ወደ ውስጥ። ለጓደኛው በሩን አልዘጋም፣ ይገባል። በጀርባ በር ይገባሉ። ሕንፃ ነው ቤታቸው። ጭምብል ይለብሳሉ። ትንሽ ቤት አለው። ጭምብል ይለብሳሉ፣ ጓንት ይለብሳሉ። አባትኛው ማንጅታ ቤት ይገባሉ። ከዛ ኢንሱሊኑን ይዟል፣ ኢንሱሊን ገዝቷል፣ ኢንሱሊን መርፌ ገዝቷል፣ ፌስታሉን ይዘዋል። ምንድን ነው የሚያደርጉት ቤት አባትዮ በተኛበት አልጋ ላይ በፌስታል ፌስታሉን ያለብሰውና አንቆት ይዝና ኢንሱሊኑን ለመውጋት ነው እነሱ። እሱ ይገባል፣ ጓደኛውም ተከትሎት ይገባል። አባትዮን እሱ ሲያለብስ ድንገት ያው ተኝቶ ነበረ ሲነካው ብድግ ይላል። ተያያዙ። ግብግብ ሲፈጠር ጓደኛውን ይመጣና አባትዮም በጠረባ ይመተዋል። መሬት ከወደቀ በኋላ ጥቁር ሸክላ ጭንቅላቱን ሦስት ቦታ ይመቱታል መሬት ከወደቀ በኋላ ይህን ፌስታሉን እንደዚህ አፍ ነው ይዘዋል ወንጀል ፈጻሚው ቀድሞ ለዚህ ተግባሩ የሚሆን ዝግጅት አድርጎ እንደነበር ፖሊስ በምርመራ ደርሶበታል አባቱን ስለመግደሉ ሰው እንዳይጠረጥር ብዙ ተጠብቧል ይላል ፖሊስ በጣም ደና ቤተሰብ ናቸው ሀብታም ቤተሰብ ናቸው ምንም የቸገራቸው ነገር የለም ን ለሌላም ይተርፍ አባት ነውእና ወንጀሉን ልጁ ቀድሞ ነው የሚዘጋጀው። ከወር ሁለት ወር በፊት ነው ይህን ነገር ሐሳብ የሚያወጣው የሚያወርደው። ከወንጀሉ መፈጸም አስቀድሞ ከእናቱ ጋር ወደ አዲስ አበባ ይመጣና ጓደኛው ጋር እንደሚሄድ ተናግሮ ወዲያው ይመለሳል። ግድያውን ከፈጸመው በኋላ ደግሞ እንደገና ተመልሶ ወደ አዲስ አበባ ይመጣል። ፖሊስ በጉዳዩ ላይ ባደረገው ምርመራ የተወሳሰበውን ወንጀል ማጥራት ይጀምራል። ትንሽ ልጅ ቤት ውስጥ ነበረ። አባትዮ መሞቱን ሲያይ ይደውልላቸዋል ለሱም ይደውላል። ለሌሎችም ቤተሰብ ይደወላል። ሲደወል አባታችን እንደዚህ ሞተዋል፣ ሌቦች ገብቶ እንደዚህ ያደርጉት። ከዛ ለሱ ይደውሉለታል። እሱ ስልክ ይዘጋል። መንገድ ነው እሱ እነሱ እዛ ያለቅሳሉ። ቤተሰብ አዲስ አበባ ያለው ወንድም፣ እናት ምናምን እዛ ያለቅሳሉ። ሲደውሉለት አያነሳም። ትኬት ቆርጠው ጠዋት ወደዚህ ሊመጡ ማለት ነው። ለሱም ጭምር ነው የሚቆረጠው። ቤተሰብ እዛ ያለ ቤተሰብ ሙሉ ትኬት ይቆርጣል እንደዛው ሌሊቱን ሲጓዙ ያድራሉ። ቀጥታ ኤርፖርት ነው የሚደርስባቸው። አምስት ሰዓት አካባቢ ኤርፖርት እነሱ ሲገቡ እዛው ይደርሳል። ይገናኛሉ ከነሱ ጋር እንደ አዲስ ይመጣል ድሬዳዋ። የምርመራ ስራውን አጠናክሮ የቀጠለው ፖሊስ የቤተሰብ አባላትን ቃል መቀበል ሲጀምር፣ የአባቱ ገዳይ መሆኑን ኋላ ላይ ያምነው ተጠርጣሪ አላስፈላጊ ባህሪያትን ማንጸባረቅ ይጀምራል። የፖሊስም የምርመራ ትኩረት ወደሱ ይዞራል። 21 ዓመቱ ነው ይህትን የመጨረሻው ቤት የቤቱ ልጅ ማለት ነው እሱን እና እናትየውን ዝም ብለን ለኢንተርቪው እያናገርናቸው ይሄ ልጅ ይመጣል። ወንጀል ዋና ወንጀል ፈጻሚው ቼክ ሊያረግ እዚህ ያለውን ሁኔታ እስቲ ሊያጣራ ይመጣል። እና መርማሪዎች እስቲ በጥርጣሬ ዝም ብለህ ሞባይልን አምጣ እስቲ ብሎ ሞባይሉን ይቀበሉታል ከዛ ሞባይልን ቼክ ማድረግ ሲጀምሩ ሞባይሉ ላይ እሱ የተለየ ስሜት ያሳያል። ሞባይል መልሱልኝ፣ ምን ችግር አለው ቆይ እንዴ፣ ሞባይል እኔ በቃ ብዙ ስራ የምሰራበት ነው። እንዳውም ጥርጣሬ ውስጥ ከተተን፣ መንቀዥቀዡ አቆዩት፣ እሱንም ተብለን ውሳኔን ሰጥና ልጁ የሚቆይ ምርመራ ይደረግ። እሱ በተደረገው ምርመራ ወንጀሉን እናቱ መፈጸሟን ለፖሊስ ቢናገርም ፖሊስ ባከናወነው የተጠናከረ የማጣራት ስራ ይህ አባባሉ ውሸት መሆኑ ይረጋገጣል። አዎ በቃ እናቴ ነች ያስደረገችው ይላል። እናቴ ነች የፈጸመችው ይህንን ገዳይ እንትን ከአዲስ አበባ ገንዘብ ከፍላ ልካ ነው ያስገደለችው ይላል። ስለዚህ የሆነ ነገር የጠራልን መጣ። እዚህ አካባቢ የሆነ ነገር እንዳለ ጠራልን። የበለጠ ኢንተርቪ ማድረግ እናትዮንም አቆየን፣ ማናገር ጀመርን። እናትዮ ምንም ምንም የምታውቀው ነገር የለም ከእሱ የሚያወራውን ነገር። በመጨረሻም አባቱን ከጓደኛው ጋር ተባብሮ ራሱ እንደገደለው ያምናል። ፖሊስም ምርመራውን አጠናክሮ ይቀጥላል። አልተቀበረም ኢቨን እሱ ሲያምን። ስለዚህ እንድታምኑኝ ከፈለጋችሁ መርፌ ወቅተነዋል። እኔና ጓደኛዬ ነው ያደረግነው ኢንሱሊን እምብርቱ አካባቢ ወደ ሰባት ስምንት መርፌ ወቅተነዋል። ቼክ አርጉት። አስክሬኑ እየተገነዘ ነበር። ምርመራ ብሉን እንደገና ሄደን ቤተሰብ አስፈቅደን እንደገና አስክሬኑን አስከፈትን ባለሙያ ይዘን ሄደን ህክምና ባለሙያ ሲታይ መርፌ መወጋቱን አገኘን። ስለዚህ ሰማው ይሄ ልጅ እውነት እየተናገረ ይመስላል። አሁንም አላመናውም ግን የሆነ የሚመስል ነገር አለ የበለጠ ህክምናውን የህክምና ውጤቱም ስለመጣ አስክሬኑ እንዲቀበር አደረግን። ልጁ ላይ እንደገና ፈርዘር ምርመራ ጀመርን። ከዛ በኋላ ነገረን እያንዳንዱን ነገር ሳይደብቅ ነገረን። ፖሊስ በጉዳዩ ላይ ሲያደርገው የነበረውን ምርመራ አጠናቆ በበቂ መረጃና ማስረጃ የተደገፈውን መዝገብ ለአቃቤ ሕግ ላከ ሲሆን ለውሳኔ በቀጠሮ ላይ መሆኑ ተነግሯል። እንግዲህ እንደሰማችሁት ነው እንደሰማችሁት ነው። ያ ልጅ ወንጀሉ እሱ እንደፈጸመው እንደተደረሰበት ሲያቅ ያንን ወንጀል ወደ እናቱ ወደ ወላጅ እናቱ ሊያውም ምንም በማያውቁት እናቱ ላይ ለመላከቅ ሞክረው ነበረ፣ ግን አልቻለም። እና ደም ይጮኋል የምንለው ያለ ምክንያት አደለም። ደም ይጮኋል ቀይን አቤልን ገሎት የአቤል ደም ወደ ፈጣሪው እንደጮኸ ሁሉ ምንም ሳያውቁ ያለ ኃጢያቸው የሚገደሉ ሰዎች ደም ወደ እግዚአብሔር ይጮህና ግፈኛውም አሳልፎ ይሰጣል። እና እዚህም ልጅ ላይ የተመለከተው ነው እውነት ያለው። እንግዲህ የተከታተላችኋቸው መረጃዎች እነዚህ ነበሩ። በቀጣይ ሌሎች መረጃዎችን ሰብስቤ ወደ እናንተ የማደርስ ይሆናል። እስከዛው ግን በያላችሁበት ሰላም